ባለድ አይደለውም ይልሻል። አንቺ ከደረሰብሽ መከራና ስቃይ እየተነሳ አብሽን ወደ እግዚአብሔር አንስተሽ ረሳኸኝ አይደል አልሽኝ። እግዚአብሔር እንዲልሻል አልረሳሁሽም፣ አልረሳሁሽም። መገፋትሽን አይቻለሁ። የእኔ ያልሻቸው ሰዎች ፊታቸው ተቆራረ፣ ጀርባ ሰጡሽ አይደል። ሄዋን እንደዚህ አለች። ቃይል በገደለው በአቤል ፈንታ እግዚአብሔር የተሻለ ዘር ተክቶልኛል ስትል ሴት አለችው ይላል። የሞተው ሞቷል፣ ያለፈው አልፏል። እግዚአብሔር ለአንቺ የተሻለ ነገር አለ። የሚገርም ነው። ከተነገረልሽ ከተስፋ ቃልሽ ጋር የሚያገናኝ እግዚአብሔር መልአክ ወጥቷል። አሁን አንቺ ፕሮፌሲው ጋር ለመድረስ ጉዞ ላይ ያለሽ፣ ሰብአ ሰገል እየመራ እየመራ ወስዶ ከብላቴናው ከናዝሬቱ ኢየሱስ ጋር እንዳገናኛቸው አሁን እግዚአብሔር እንደዚህ በላት አለኝ። ከተስፋ ጋር የሚያገናኝ የሆነ የኔ መልአክ ልኮታል።

ተደፋና ብላቴናውን ላከው። ሂድ እስኪ እያለ ወጣ መጣና፣ የእግዚአብሔር ሰው ምንም የለም አለ። ጮህ ቀጠተ ሲሆን ሲ ወጣ አየ መጣ ምንም የለም አለ። ሁለቴ፣ ሶስቴ፣ አራቴ፣ አምስቴ፣ ስድስቴ ተስፋ ያስቆርጣል። አሁንም የእግዚአብሔር ሰው ጭንቅላቱን በጉልበቶቹ መካከል ደብቶ ተተጸለየ ሲውጣና ለው ወጣና ሲመለስ ዜና ይዞ መጣት፣ አሜን! የምስራች ይዞ መጣት፣ አሜን! የበረከት ቃል ይዞ መጣት፣ አሜን! ሊፍት አፕ የሚያደርግ ቃል ይዞ አሜን፣ አሜን እስከጎን እኔ ሳሬ ላለው ሰው ያዙትና

ሲታይ እንደ ሰው የኪዳን ሕዝብን እያንቀጠቀጠ በጣም በሚገርም ሁኔታ ህዝቡን እያሸፈረ አርባ ቀንና አርባ ሌሊት መግቢያ መውጫ ሳጥቷቸዋል። እነሱ የኪዳን ሰዎች ናቸው፣ ህብራዊ ናቸው፣ የኪዳን ሕዝብ ናቸው። ነገር ግን ከጎልያን ፉከራ የተነሳ መግቢያ መውጫው ከብቶባቸዋል። አይኑ የበራ ሰው እንደዚህ ይላል። ፊት ለፊቱ ቆሞ ብላቴ ከት ይላል። ይህን ያልተገረዘ ሸለፈታ ዛሬ አንገ

አዶኒም ቢዚት በኢየሱስም ተይዟ አሜን በኢየሱስም ተይዟ አሜን ትራፋሪ ለያብላሽም ይፈልግ በኢየሱስም አሜን እስያብሔር በቤትሽ ጽርቅ ጻያው ጣልሽ አሜን እንግዳ ነገር በቤትሽ ሆነ አሜን ተአምራት በቤትሽ ሆነ አሜን ኢየሱስ አሜን ይሄኛው ምብሎ ነው የሚከተለው ቃል ነገር ነው ነጅንክ ማሻአ